ሀገሪቷ እረፍት ያስፈልጋታል ጸወን ሚዲያ አምባ መጠጊያ ሰው መሆን ነው ከምሁህ፣ ሊበቃ ይገባል። ነገዶች፣ መተሳሰብ ይሻለናል። መተሳሰብ ይሻላል። ደከምን። ብዙ ጊዜ ሰማን። እናንተን ፈረዳችሁብን በእኛ እናንተ ቢወቀሳችሁ እውነት አላችሁ። ግን ለማን የምንነግረው ይህንን? ማነው የሚሰማን ይሄንን? ማነው የሚያቆመው ይሄንን? አው ይብቃ። ተለማመር ነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ ህዝባችን እረፍት ይፈልጋል። ሰላም ይፈልጋል። ነፃነት ይፈልጋል። ሞት ሰለቸም፣ በቃ ደም መፍሰስ ሰለቸም፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋ ስለኛ ደም ፈሰሰኮ በሱቁ ስለኛ ተፈወስልኮ ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ፣ እንዲያ አይነት እኩይ ተግባር እንዲህ አይነት ኢሰብአዊ ግድ ታሪክ ይቅር የማይለው ትውልድ ዋጋ የሚያስከፈው ተገቢ ያልሆነ እግዚአብሔር የማይወደው ሰውን የማይፈልገው ይህ ሰብአዊ ድርጊት፣ የሰውን ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና፣ መከራ ክርስትናን ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። ባው ጊዜ በሀገራችን ይምናል ዘመን እንዲሰማ ፉከራችን እንዲበቃ፣ መገዳደላችን እንዲያቆም፣ የሰው ልጆች ደም በከንቱ መፍሰስ እንዲያበቃ፣ ጸሎት እግዚአብሔር እንዲሰማ አሁን ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለ ስለ ምን አይሰማል? በሌላችን በዛ ኃጢአታችን በዛ ጸሎታችን፣ ከልብ ነው አገልግሎታችን ከልብ ነው። ማረም የሚገባን ነገር አለ፣ የሚቀረን ነገር አለ፣ እኛ ጋርም የሚቀር ነገር አለ፣ መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ መዳን ዓለም ይስማ። ሀገራችንን ሰላም ያድርግልህ። ልጆች ይማሩ፣ ሕፃናት ይማሩ፣ ሕፃናት ይደጉ፣ ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አዎ ይሄ ነው የሚያስፈልገ። መተሳሰብን የሚያስፈልገ አንድነት ነው የሚያስፈልገ በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ፣ በመነቃቀፋችን፣ በመሰዳደባችን፣ በመወጋገሳችን፣ አንዱ በአንዱ መፍረዳችን፣ ተለያይተን ለየብቻ ስንድሮ ለየብቻ እየተበላን እናልቃለን እንጂ፣ ዋጋ የለው። አንድነት ይሻለናል። ኅብረት ይሻለናል። ፍቅር ይሻለናል። መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞታለ እንደ ንገር አለን? የማይሞታሉ የሚገሉ አይሞቱ? እስኪ ንገር ሺ ዘመን የሚኖራለ አለን? ያለ የጊዜ ጉዳይ ነው። ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለ። ዛሬ ሌላውን ትቀብራለህ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ። ደም የሚያፈሱ እጆች ይታጠቡ፣ ይንጹ ንሳ ይግቡ ይመለሱ። አሁን የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም። እኛ ገዳዮች ወደ ንስሐ ይመልሳቸው፣ እግዚአብሔር አይምራቸው፣ ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው ይንሳ። እግዚአብሔር ከሁላችን ጋር የሰላም ባህል ያደርግልን። እስቲ እጃችሁን ከፍ አድርጉስ ወደ ሰማይ ይሰማቸው እንደሆነስ። ሁለቱም እጃችሁ ከፈሉ። ይሄ እጅ የተባረከ ይሁን። ደም የሚያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጉ። እንደ ሰለሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ወደ ሰማይ እያየ የሰማይ አምላክ ይታረቃል። የሰማያ አምላክ እሺ ብላችሁ አመስግኑበት። መድኃኔዓለም ቢሰማን መድኃኔዓለም ቢሰማን ቢታረቀም ሀገራችንን ሰላም ቢያደርጋት ሰሜኑ ሰላም እንዲሆን ምስራቁ ሰላም እንዲሆን ምዕራቡ ሰላም እንዲሆን ደቡቡ ሰላም እንዲሆን ሀገራችን ሰላም እንድታገኝ ሕዝባችን ሰላም እንዲያገኝ መድኃኔ ዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነጻነት ያወጣን ዛሬም ነጻነታችንን ይስጠ። ሰላም ይስጠ።